ስ ክፍለ ከተማ ወረዳ ስር ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ ሴክተር ተቋማት ላይ የሚነሱ ቅሬታዎችን በጋራ ከሴክተር ኃላፊዎች ጋር የሚፈታበት ፕሮግራም ነው። የወረዳችንን ስራ አስኪያጅ አቶ ሙሉ ሙሉለ ነው ከእናንተ በስልክ በተለያየ መንገድ የተገኙ ጥያቄዎችን የአብሮ የሚመልስ ይሆናል። እንኳን ደናመጧ አቶ ጎጃ እንኳን ቆያችን ኑሬ ከጽዳት ከተነሳው አኳያ ያው ከጽዳት አኳያ ጽዳት ከግል ነው የሚጀምረው። ህብረተሰቡ ሰፈሩን አካባቢ የማጽዳት ሂደቶች ነው የሚጀምረውና ነገር ግን ያው እዛ አካባቢ እንዳሉት ቦታ አለ፣ የቆሻሻ ማጠራቀሚያ። ከዛ በኋላ ያለውን ነገር ከዛ የሚነሳው እነዚህ ቆሻሻ የሚያነሱት በፈረቃ ነው የሚነሳው፣ ሁሌ የሚጣልበት ሂደቶች አይደለም። ነገር ግን በዛው ልክም ለህብረተሰቡ ግንዛቤ እየሰጠ የቆሻሻ ኮምፖስትም ከሆነ በዛው ልክ እያደረግን የሚለዩትን ነገሮች በዛው እንዲለዩና በዛውም ግንዛቤ እየሰጠን ይሄርንበት ሂደት አለ። ነገር ግን እዛ አካባቢ ችግሩ ምንድን ነው ህብረተሰቡ ቀኑን ባወቀው ልክ አይደለም እዛ አካባቢ ቆሻሻ የሚያወጣው ማለት ነው። ሁሌም በተቀመጠ ስውር ቦታም ስለሆነ ዝም ብሎ እያወጣ የሚጥልበት እና ሌሊት ጠብቆ ቆሻሻን የሚያስቀምጥበት ሂደቶች ስላሉ ያንን ችግር ለመፍታት ከድንብም ጋር ከዛው ከጽዳት አስተዳደርም ጋር በቅንጅት እየሰራን ያለንበትና ክትትል እያደረግንበት ሂደቶች አሉ። አሁን የተሻለ ስራ እየተሰራበት ሂደት አለ። ነገር ግን ህብረተሰቡን በዛው ልክ ደግሞ እዛ አካባቢ ያለ ተራ ያወጣ ደግሞ ማታ ተገን አድርጎ ደግሞ ጨለማን ተገን አድርጎ ቆሻሻ የሚጥለን ህብረተሰቡ እየጠቆመ፣ እኛም መቅጣት ያለብንን እየቀጣን ያሉትን ነገሮች እያስተካከልን መሄድ አለብን የሚለው ነገር ነው ያለን ነገር ግን እዛ አካባቢ ስውር ቦታ ስለሆነ ህብረተሰቡም ማገዝ አለበት። ብዙ ጊዜ ቀን አካባቢ ጽዱ ነው፣ ነገር ግን ማታ ማንኛውም የማታን ተገናድርጎ የሚጥልበት ምደስ ስላለ ያንን ነገር ከቆሻሻ ጽዳት አስተዳደር ጋር በመሆን ያንን ስራዎችን በሰፊ እየሰራንበት ያለበት ሂደት ነው ያለው ማለት ነው። ያው ቅድም ተናግረለው ከመብራት ጋር ተያይዞ ያው ብዙ ጊዜ መብራት የተሻለንን ነገር ነው የምናደርገው ማለት ነው። ያው ብዙ ጊዜ ይጠፋል ያሉትን ነገሮች ግን ቶሎ ምላሽ። ነገር ግን ከዚህ በፊት ከነበረው በጣም የተሻለ ነው ከመብራት ጋር ተያይዞ ማለት ነው። ብዙ ጊዜ የማይጠፋበት ሂደቶች ነው ያሉት። ነገር ግን አሁን በተቻለ መጠን ደግሞ ከዛፍ ቆረጣ ጋር ተያይዞ የመብራት የመጥፋት ሂደቶች ያሉበት ነገር ነው ያለው። ግን ይህንን ነገር ችግር ደግሞ ለዘላቂነት ለማስተካከል ስለሆነ የተሻለ ስራን ስለሰራን ቀደም አድርገን ያለው ነገር በዚህ ልክ ደግሞ ህብረተሰቡን ለማገልገል እስከሆነ ድረስ ያው ህብረተሰቡን በዚህ ልክ ለእኛ ምስጋና ስላቀረበ እኛም የላቀ ምስጋና ለእነሱ የማቅረብ ሂደቶች ስላሉ በዚህ ልክ ደግሞ ህብረተሰቡ ከኛ ጋር ጎን ሆኖ የተሻለ ስራ አብረን የምንሰራበት ሂደት ስላለ ያንን ነገር እንዲዝና ከዚህ በኋላም የተለያዩ ችግሮች ሲፈጠሩም ያሉ ነገሮች ከኛ ጋር ኮንታክት እያረጉ ያው ስልክ ስልኮቻችን ክፍት ናቸው። እንደወረዳ ማስተዳደር ለእኛ የሚመለከተው አካል ያሉትን ነገሮች ቢያቀርቡ የተሻለ ስራ አብረን እንሰራለን፣ ችግሮችን እንፈታለን፣ የሚል ሀሳብ ነው ያለኝ ማለት ነው ከአሁንም ያው ለጥያቄያችን እናመሰግናለን። በጣም አሪፍ ጥያቄ ነው የጠየቁት። እዛ አካባቢ በጣም ጨለማ አካባቢ ነው። ነገር ግን ያው ያንን ቦታ ለይተን የመብራት የመንገድ መብራት እንዲገባ ለይተን ሙሉ መደዳውን መብራት ስለሌለው እሱን የሚመለከተው አካል ለይተን በደብዳቤ ለሚመለከተው አካል ያሳወቅንበት ሂደት ስላለ አሁንም ያንን ችግር እየተከታተልን ቶሎ መፍትሄ እንዲሰጠን እያደረግን ነውእና እሱን ያው ጊዜ ስለሚጠይቅ እሱን ቶሎ ምላሽ የምንሰጥበት ሂደት ነው ያለው፣ ማለት ነው። እሺ፣ ከውሃ ጋር ተያይዞ ያው እንደ ወረዳ አስር አስተዳደር አካባቢውን ያንን ችግር ለመፍታት ያው ከውሃ ልማት ጋር በቅንጅት እየሰራን ያለበት ሂደት ነው ያለው። ነገር ግን ያው የውሃ ችግር አለ። እሱን ምንም ጥያቄ የለውም። ነገር ግን ቢያንስ በፈረቃቸው እንዲመጣ ከኛ ጋርም ያሉትን ነገሮች ከህብረተሰቡ ጋር በመነጋገር እኛም እታች ወርደን እነሱም ሲደውሉ ያለውን ነገር ከነሱ ጋር ምላሽ እየሰጠን የመስተካከል ስራዎች እየሰራን ነው። ነገር ግን ብዙ ጊዜ የመጥፋት ሂደቶች አሉ። ያንን ግን በተቻለ መጠን ባይመጣ እንኳን የማስተንፈሻ በመኪና እያስመጣን እዛው ሰፈራቸው አካባቢ ድረስ ውሃ የመስጠት ሂደቶች አሉ። ነገር ግን ብዙ ጊዜ በቧንቧም ያለውን ነገር ሙሉ ለሙሉ እንዲመጣ እያስደረግንበት ከነሱ ያለውን ነገር ከህብረተሰቡ ጋ በቅንጅት እየሰራን ያለንበት ሂደት ነው ያለው። ከቁፋሮ ጋር ያለውን ነገር ያው ቶሎ ተሰርቶ ያንን ቁፋሮ ቶሎ ተመልሶ በዛ ልክ እንዲደፈን እያስደረግን ያለንበት ሂደት ነበረ። ከዚህ በፊት ነበሩ ያንን ችግር፣ አሁን ግን ሙሉ ለሙሉ የመለስንበት እና እነዚህ ነገሮች ሲፈጠሩ ከነሱ ጋር ኮንታክት እያደረግን በቅንጅት የምንሰራው አንደኛው ተግባራችን ይሄ ነው። ይህ ሲቆፈር ወዲያው ያንን ነገር እንዲመልሱ ህብረተሰቡን ሌላ ችግር እንዳያመጣ ሌላ ጉዳት ህብረተሰቡ ላይ እንዳያስከስት ቶሎ የማስመለስና አፈሩን ወዲያው እንዲመለስ የምንሰራበት ሂደት ስላለ ይሄንን ነገርም ካለም አሁንም እንደኛ ወርደን ህብረተሰቡን ለእኛ ቅሬታ የሚመጣውንም ማመልከት እየቻለ እኛም ይዘን ያን ነገር ወርደን እታች ድረስ የምንሰራበት ሂደት ነው ያለው። ግን ከዚህ በፊት የነበሩትን ግን ሙሉ ለሙሉ የመለስንበትና ያን ነገር ያስተካከልንበት ሂደት ነው። ተመልካችሁም እንደዚህ አይነት ጥያቄዎችን ስለጠየቁ እናመሰግናለን። ያው ከክላስተር 11 ጋር በተያያዘ ከፖሎች ጋር ያው ብዙ ስራዎችን የተሰራበት ሂደቶች ነው ያሉት። አሁንም የተገለጸበት ቦታ ከዚህ በፊት አደገኛ ቦታ ፖሉም ያው ዘመም ያለ ህብረተሰቡ ላይ ችግር ይፈጥራል በሚል ደረጃ የተያዘበት ሂደት ነው ያለው። ነገር ግን ያው ያን ፖል ሙሉ ለሙሉ የተቀየረበት እና ምላሽ የተሰጠበት ለህብረተሰቡ በዛው ልክ ችግር የነበረበትን አሁን ደግሞ መልሰን ያንን ችግር የፈታንበት ሂደቶች ያሉበትን ያለው ሙሉ መስመሩ እዛ ጋር መኪናም ሲያልፍም የመኪና ትላልቅ መኪኖች ሲያልፉ መብራት ገመዱን የሚነቁበት እና ገመዱም ዝቅ ያለበትን ያንን ችግር ህብረተሰቡ ባቀረበልን ቅሬታ ህብረተሰቡ ላይም ችግር ሳይፈጥ ቶሎ የተቀየረበት ሂደት ስላለ ይህንን ችግር የፈታንበት ሂደት ነው ያለው ማለት ነው። አመሰግናለሁ። ያው አብዛኛው እንደ ወረዳችን ነዋሪ አብዛኛው ያው ቦታው ይታወቃል። ከስጋት አንጻር የተለዩ ቦታዎች አሉ ከእሳትና አደጋዎች እነዚህ ነገሮች ላይ ግን የተሻለ ጥንቃቄ ማድረግ ከኤሌክትሪክ ጋር ተያይዞ ከቤት ውስጥ እሳት ከማንደድ ከሰል የሚለውን ነገር በጥንቃቄ ይሄ ይሄን ነገሮችን በጥንቃቄ እንዲሰሩ እና ያሉትን ነገሮች ከቤትም ሲወጡ መብራት መንቀል ሶኬቶችን፣ ምድጃዎችን አትፍቶ የመውጣት ዝንባሌ መኖር አለበት እና አስበው ይህንን ነገር መደረግ ስላለበት አብዛኛው ቦታ እንደኛ ነዋሪ ጥብቅብቅ ያለ ቦታ ነው ለመኖር ምቹ ይታወቃል እና እንደ ወረዳችን ያሉትን ነገሮች አስተካክልና ያንን ነገር እና ያንን ግንዛቤም ደግሞ እኛ በተለያዩ ጊዜ ታች ወርደን በቡና ጠጡትም የተለያዩ ግንዛቤዎች የምንሰጥበት ስለሆነ ኅብረተሰቡ በዚህ ልክ ራሱንና ቤተሰቡን በጥንቃቄ ይሰራ ጥሩ ነው የሚለውን ሀሳብ እሰጣለሁ።